ሀያ ዓመት በዚና ወይም በዝሙት ስትተዳደር የነበረችው ሴት አሉ ነቢዩ ዓለይሂ ሰላት ወሰላም ጀነት ገባቸው? አሉ አላህ የሀያ ዓመት ገላዋን ስለሸጠች አደለ የተቆጣባት አንድ ቀን ጫማዋን አውልቃ ሲያለከልክ የነበረ ውሻ አይታ አውልቃ ውሃ ስላጠጣቸው አላህ በዚህ ያዘነላት ሹፊ የአዛኞች ሁሉ አዛኝ ሹፍ በድመት የተነሳ ደግሞ ጀሃነብ ገባች ተባለ ለምንድነው የገባችሁ ጀሃነብ ወይ ምግብ አልሰጠቻትም ወይም ደግሞ ገመዱን ፈታ ደግሞ ገንዳ ፈልጋ ቆሻሻ ነገር ፈልጋ እንድትበላ ማለት አደረገችው፣ አሰቃይ ታገደለች። እንግዲህ ለድመትና ለውሻ ይህን አክል ክብር የሰጠ ሃይማኖት እስልምና ወንድሜ፣ ቢርብ እኔ፣ ቢርብ አንቺ፣ ቢርብሽ እኔ ያለው አላህ ፍትህ ምን ጠይቅ። ስለዚህ አላህ ቃል ገብቷል። ስጥ ይሰጣል። ስጥ ይሰጣ። አላህ ወመን አስደቁ ሚን አላህ ይቄሉ፣ ከአላህ የበለጠ እውነተኛ ተናጋሪ የለም።